ዛሬ የምጣድ ሽሮ እንዴት እንደሚዘጋጅ ያሳያችኋለሁ። ይህን የምግብ አይነት ባህር ዳርና ጎንደር ሄዶ ሳይሞክረው የመጣለ ብዬ አልገምትም። የዛሬውን ሽሮ ለማዘጋጀት በመለኛ የተዘጋጀውን ምጥን ሽሮ እንጠቀማለን። በመለኛ የተዘጋጁ የምግብ ግብዓቶችን መግዛት ለምትፈልጉ ከኢትዮጵያ ውጪ ለምትኖሩ የመለኛ ተመልካቾች በኢንስታግራም ገጻችን ማዘዝ ትችላላችሁ። ከሽሮ በተጨማሪ የማቁላያ የአልጫ እንዲሁም የመከለሻ ቅመም ታገኛላችሁ። በርበሬ፣ ሚጥሚጣ፣ የቡላ ዱቄት፣ ነጭ ሽሮና የሽምብራ ሽሮ ለምትፈልጉም በቆንጆ መልኩ አዘጋጅተንላችኋል። የምጣድ ሽሮውን ለማዘጋጀት አስቀድማችሁ ጎድጓዳ ሳህን ላይ ሶስት የሾርባ ማንኪያ ምጥን ሽሮ ትጨምራላችሁ። ከሽሮው በተጨማሪ አንድ የቡና ማንኪያ ጨው፣ ከዚህ በፊት ያሳየኋቸውን የነጭ ሽንኩርት ዱቄት፣ የሮዝመሪ ዱቄትና የኮረሪማ ዱቄት ትጨምራላችሁ። የጨመራችሁትን ግባት በእንቁላል መምቻ በደንብ ከቀላቀላችሁት በኋላ ግማሽ ብርጭቆ ውሃ ጨምራችሁ ትቀላቅሉታላችሁ። እዚህ ጋር ሳይጓጉልባችሁ ከቀላቀላችሁ በኋላ ሽንኩርትና ቲማቲም ጨምራችሁ መቀላቀላችሁን ትቀጥላላችሁ። ቃሪያ ጨምራችሁ ማብሰል ከፈለጋ ተጠቅማላችሁ የደቀቀ ቃሪያ ጨምራችሁ መቀላቀል ትችላላችሁ። አሁን ሁለት የሾርባ ማንኪያ ዘይት ከላይ ትጨምራላችሁ። ዘይት ያሳነስኩት በኋላ ላይ ተጨማሪ ዘይት ስለማደርግበት ነው። በዚህ መልኩ ሽሮውን ከበጠበጣችሁ በኋላ የእንጀራ ምጣዳችሁን ታግሉና ተጠንቅቃችሁ ሽሮውን ትገለብጣላችሁ። ሽሮውን ገልብጣችሁ እዛው ሳትነካኩት ለተወሰነ ደቂቃ ከረጋና ከበሰለላችሁ በኋላ ምስሉ ላይ በምትመለከቱት መሰረት ቀስ እያላችሁ ትቀላቀሉታላችሁ። ሽሮውን እየቀላቀላችሁት በመጣችሁ ቁጥር እርስ በራሱ እየተያያዘላችሁ ይመጣል እርስ በራሱ በደንብ እንዲያያዝላችሁ እዚህ ጋር ፈጽሞ ማማሰል ማቆም የለባችሁ። ውስጡ የሚገኘውን እንፋሎት ለማውጣት ምስሉ ላይ በምትመለከቱት መሰረት ሽሮውን ወጋ ወጋ እያረጋችሁ እንፋሎቱን ማውጣት ይኖርባችኋል። ሽሮ ቆንጆ ነው እንዲጠበስላችሁ እየጠፈጠፋችሁት በአንድ በኩል በደንብ ትጠብሱትና መልሳችሁ ገልብጣችሁ እንደገና ጠፍጥፋችሁ በሌላኛው በኩል ትጠብሱታላችሁ። ይህንንም ሂደት ሽሮ በሚገባ እስኪበስል ድረስ ትቀጥላላችሁ። ሽሮ መብሰል አለመብሰሉን መለየት ከፈለጋችሁ የተወሰነ ቀምሳችሁ መለየት ትችላላችሁ። አሁን ከላይ አንድ የሾርባ ማንኪያ የተነጠረ ለጋቂ ቤት ጨምራላችሁ። ይህን ምግብ በጾም ወቅት የምታዘጋጁት ከሆነ እዚህ ጋር ዘይት መጠቀም ይኖርባችኋል። አሁን ሽሮ ቆንጆ ሆኖ እየበሰለልን ስለሆነ የምንፈልገውን ቅርጽ እናስይዘዋለን። እኔ በክብ ሳህን ስለማቀርበው ክብ ቅርጽ አስይዤዋለሁ። ስታቀርቡት የተዝረከረከ ነገር እንዳይኖር ዳርዳሩን በለስላሳ ወረቀት ታጸዱታላችሁ። አሁን ከትፈን ያዘጋጀነውን ቃሪያ ከላይ እንሰካለን። እንደ ማባያ እንዲሆናችሁ የቲማቲም ቁርጥ ከጎን አቅርቡ። የምጣድ ሽሮ እንዲህ ነው የሚዘጋጀው። እንደምትሞክሩትና እንደምትወዱት ተስፋ እናደርጋለን። እናመሰግናለን።